አዶናይ ከጠየቃችሁ መልስ የመለሰው ዮኒ ማኛ፣ የሶሻል ሚዲያ ኪንግ ሰይፉ ፋንታውን ኪንግ ነው። ወደ ለሌላ አይመልስም። አዶናይ ስር ሌሎች ቀጥቅጠውታል። ለማን ይመልሳል? ለማን ይመልሳል? አይመልስም። ዮኒ ማኛ አለ፣ ሰይፉ ፋንታውን አለ። የሰይፉን ውለታ የረሳችሁ ውለታ ቢስ ቆሻሻ ማለት እንደ አበሻ አታመጡ። ሰይፉ ለመቅዶንያ ስንት ቀን ሙሉ ኦፊስ ሆኖ እየተኛ እየተንደባለለ አንድ ቢሊዮን ብር ያሰባሰበ ወንድማችን ነው። ሰይፉ ፋንታውን በዚህ በአዶናይ ሴጋ የተነሳ ሲሰደባየው፣ ሌላውን ተዉት። ሰይፉ ያደረገውን ሌላውን ተዉት። ለመቅዶንያ ብሎ አንዶር ሙሉ የተኛ ኦፊስ አድርጎ ጓደኛ የተባለን ጠርቶ አለም ላይ ያለ ተጽዕኖ ፈጣሪ የተባሉትን ኢትዮጵያውያንን ጠርቶ አንድ ቢሊዮን ብር ያሰባሰበ ለመቅዶኒያ ሰይፉ ፋንታውን ይባላል። ማንም እሱን የመናገር ሞራል የለውም። ማንም ኢትዮጵያዊ ሞራል የለውም። ግን አበሻ ደነዝ ሾርት ሚሞሪ የማያነብ ስለሚበዛ ስለሚበዛ ገዝቧል። ለዚህ ለአዶናይ ሴጋ ብሎ ሰይፎች ይሰደባል። ሰይፉን የመናገር ሞራል ያለው ኢትዮጵያዊ የለም። አንድ ቢሊየን ብር ስንት እንደሆነ ታውቃላችሁ? መረኖች፣ መረኖች ናችሁ። አዶናይ ሰሞኑን እግዚአብሔር እግዚአብሔር መጫወት ጀምረሃል። በሰላም ነው። ሰግጡ ስትል አልነበር እንዴ? ሰግጥ ሰግጥ ሰግጥ ስትል አልነበር እንዴ? ወደ እግዚአብሔር መቻ ስምን እንኳን ለየት ማታቅ ልጅ ነው። አዶናይ ማለት ምን አይነት ስም ፕሮፌት፣ እዩ ጩፋ የነገረ ስምን ስምን፣ እሱ ያስታወሰ ስምን ያስታወሰ ፕሮፌት እዩ ጩፋ ነው። ስም ማን እንደሆነ ታውቃለህ ብሎ ነው ያለ አዶናይ ሰግጥ፣ ሰግጥ ብሎ ተጽዕኖ ፈጣሪ እንደዚህ ነው። ለመሀይም አሸርጋጅ ነው አበሻ። ሰይፉ ግን ኢትዮጵያ ማትረሳ ውለታ ውለሃል። ለመቄዶንያ ለዶክተር ቢኒ አንድ ቢሊዮን ብር እንቅልፍ እያጣ ያዘጋጀው ወንድሜ ነው። ሶስት ደቡብ አነሳ። ደቡቦች በሙሉ አዶና አዶና ያሉ ተሸወዱ። ደቡቦች ሰገጤ፣ ሰገጤ ነው አዶናይ በጣም ሰገጤ ነው። የደቡብ ህዝብ ፍቅር መሆኑን ስለሚያውቅ በትንሽ ነገር አታለላቸው። ደቡብ በትንሽ ነገር አክባሪ ነው፣ ጨዋ ህዝብ ነው። ደቡብ በትንሽ ነገር አታሏቸው፣ ሶሻል ሚዲያውን አትለገለቀው።